ለኢትዮጵያና ሱዳን የተበሰረው አዲሱ የህዳሴ ግድብ ትሩፋት ሀገራቱ በውሃ ትራንስፖርት ሊገናኙ እንደሆነ ሚኒስቴር መስሪያ ቤቱ ይፋ አደረገ። በትግራይ ተቃውሞ ፓርቲዎች ግጭት ውስጥ ገቡ። የሰሞኑን የትግራይ አመጽ ሳልሳይ ወያኔ ሲደግፈው ትግራይ ዲሞክራሲያዊ ፓርቲ ደግሞ ነቅፎታል። በክልሉ የተዋጊዎች ተቃውሞ ተባብሶ ቀጥሏል። የህዳሴ ግድቡ ዛሬም በረከቶቹና ጥቅሞቹ ጎልተው መታየታቸውና መነገራቸው ቀጥሏል። ግድቡ ከኤሌክትሪክ ከሚያስገኘው ገቢ ባሻገር የተለያዩ ዘርፈ ብዙ ጥቅሞች እንዳሉት የሚታወቅ ሲሆን አሁን ደግሞ ግድቡ በፈጠረው ንጋት ሀይቅ ላይ ስለሚጀመረው የውሃ ትራንስፖርትና ለሱዳንም ይዞ ስለመጣው ሌላ ትሩፋት የምንነግራችሁ ይሆናል። አብራችሁን ስትቆዩ የዚህን መረጃና በትግራይ ክልል የተፈጠረውን ተቃውሞ ተከትሎ በትግራይ ክልል የሚንቀሳቀሱ ፓርቲዎች የሰነዘሯቸው ሀሳቦችና ስለቀጠለው ሰልፍ በዝርዝር የምናስደምጣችሁ ይሆናል ቀርበናል ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ ቻናሉን ሰብስክራይብ ላይክ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ ኢትዮጵያ በንጋት ሐይቅ ላይ በምትጀምረው የውሃ ትራንስፖርት በቅርብ ርቀት ከሚገኘው የሱዳኑ ሪዞሬ ግድብ ጋር መስመሩን የማስተሳሰር ፍላጎት አላት ተባለም። ይህም ሁለቱ ሀገሮች የሚጋሩት ውሃን መሰረት ያደረገ የቱሪዝም አማራጭን ሊፈጥር የሚችል ነው ተብሏል። ኢትዮጵያ የሕዳሴውን ግድብ መገንባት ተከትሎ በተፈጠረ በአፍሪካ መጠኑ አራተኛ በተባለው የንጋት ሐይቅ ላይ ና በዙሪያው የምትሰራበት ስራ የሚመራ ፍኖተ ካርታ እያሰናዳች ነው። የውሃና ኢነርጂ ሚኒስትር ሀብታሙ ኢቲፋ በሐይቁ ዙሪያ ና በአጠቃላይ በተፋሰሱ ላይ የሚሰሩ ስራዎች ሁሉ የሚመሩ በት ማመሳከር ፍኖተ ካርታ ያስፈልጋል ብለዋል። የሐይቁን ውሃ መያዝ ተከትሎ የሚመረተው የአሳ ምርት መጠኑ ከጊዜ ወደ ጊዜ እያደገ መጥቷል። ሚኒስትሩ እንደሚሉት ግን የቱ ቦታ ለአሳ ምርት፣ የቱ ለውሃ ትራንስፖርት፣ የትኛው ደግሞ ለመዝናኛ ይዋል የሚለው ሁሉ በተበታተነ መንገድ ሳይሆን በጥናት ላይ ተመስርቶ መወሰን አለበት ብለዋል። የውሃ ትራንስፖርት በተመለከተ ኢትዮጵያ ከሀይቁ 50 ኪሎ ሜትር በማይሞላ ርቀት ላይ ከሚገኘው የሱዳኑ ሪዞር ግድብ ጋር መተሳሰር ትፈልጋለች ብለዋል። ውሃው ሁሌም እንደሚባለው ጥቅሙ በዙሪያው ላሉት ሀገሮች ነው ያሉት ሚኒስትሩ ሁለቱን የውሃ አካላት ማስተሳሰር የጋራ ቱሪዝምን ለማሳደግ ያግዛል ሲሉ ገልጸዋል። ኢትዮጵያ የተፋሰሱን ሀገራት የሚጠቅሙ የተለያዩ እውነቶችን እያከናወነች ቢሆንም ጎረቤት ሀገር ሱዳንና ግብፅ አሁንም በህዳሴ ግድቡ ዙሪያ የተለያዩ ውይይቶችና ስምምነቶችን እያከናወኑ ይገኛሉ። በትናንትናው እለትም ሌተር ጀነራል አልብሁራን ግብጽ መግባታቸው ተሰምቷል። የሱዳን ወታደራዊ የመንግስት መሪ የሆኑት ሌተር ጀነራል አብዱልፈታህ አልቡርሃን ወደ ካይሮ በማቅናት ከግብጹ ፕሬዚዳንት አብዱልፈታህ አልሲሲ ጋር ውይይት አድርገዋል። የውይይታቸው ዋነኛ አጀንዳ የኢትዮጵያ ጉዳይ መሆኑን የግብፅ ፕሬዚዳንት ጽህፈት ቤት አስታውቋል። ጽፈት ቤቱ እንደገለጸው ሁለቱ መሪዎች ውይይቱን ካደረጉ በኋላ የጋራ መግለጫ አውጥተዋል። በዚህም መግለጫቸው የጥቁር አባይ ወንዝን በተመለከተ የሚደረጉ ማናቸውንም የተናጠለ እርምጃዎችን እንደማይደግፉ መስማማታቸውን ያስታወቁ ሲሆን ከአለም አቀፍ ህግ ጋር የማይሄድ እርምጃ ሱዳንና ግብፅን ይጎዳል የሚል አቋም መያዛቸው አስረድተዋል። ተገኝተዋል። በተለይ የኢትዮጵያ ህዳሴ ግድብ በተመለከተ ያለ ስምምነት የጥቁር አባይ ወንዝ ውሃ ላይ የሚደረገውን እንቅስቃሴ እንደሚቃወሙ በጋራ መግለጫቸው ላይ አስቀምጠዋል። ይበእንዲህ እንዳለ ፕሬዚዳንት አልሲሲ ግድቡ በተመለከተ ሊፈጠሩ የሚችሉትን ተፅዕኖዎች ለሱዳናቻቸው በስፋት ማስረዳታቸውን ኢጅፕት ቱዴይ ዘግቧል። ሊተር ጀኔራል አልቦራን ይህንን ገለጻ ከሰሙ በኋላ አባይን በተመለከተ እኛና ግብፅ ያለን ፍላጎት ተመሳሳይ ነው ሲሉ መናገራቸውንም አስታውቋል። በዚሁ ወደ ቀጣዩ መረጃችን ተሻገርን። በትግራይ ጦርነት ከማስቀረት አኳያ ሰሞኑን እየተካሄዱ ያሉት ሰልፎች መበራታት አለባቸው ሲል ሳልሳይ ወያኔ ትግራይ ገለጸ ሲሆን በአንጻሩ ንቅናቄው የሚመራው ባለመኖሩ ክፍፍሉ መብዛት ወደ እርስ በርስ ግጭት እንዳያመራ ያሰጋል በማለት የትግራይ ዲሞክራሲያዊ ፓርቲ በሰሞኑ የትግራይ ተቃውሞ ላይ ያላቸውን ሀሳብ አጋርተዋል። ላለፉት ተከታታይ ቀናት በርካታ ጥያቄዎችን ያነገቡ የቀድሞ ተዋጊዎች በትግራይ ሰልፎችን እያካሄዱ መሆኑን ተከትሎ በጉዳዩ ሀሳባቸውን የሰጡ በክልሉ የሚንቀሳቀሱ ተፎካካሪ ፓርቲዎች እንቅስቃሴውን በመደገፍና ና በመቃወም አስተያየታቸውን ሰጥተዋል በዚህም ሳልሳይ ወያነት ትግራይ በትግራይ ጦርነት ከማስቀረት አኳያ ሰሞኑን እየተካሄዱ ያሉት ሰልፎች መበረታታት እንዳለባቸው ሲገልጽ የትግራይ ዲሞክራሲያዊ ፓርቲ በበኩሉ ንቅናቄው መሪ የሌለውና ክፍፍሉ የበዛ በመሆኑ ፓርቲያቸው እንደማይደግፈውና ና ወደ እርስ በርስ ግጭት ሊያመራ ይችላል የሚል ስጋት ያለው መሆኑን ገልጿል የሳልሳይ ወያነት ትግራይ ሊቀመንበር አሉላ ኃይሉ ለረጅም ጊዜ ያልተመለሱ ጥያቄዎችና ስጋቶች መኖራቸውን አስታውሰው ተዋጊዎቹ ያስተጋባቸው መልክቶች በመዘርዘር አስተያየታቸውን ጀምረዋል። ይህንንም አሁን እየተነሱ ያሉት የደሞዝ ጥቅማ ጥቅም ላይ ያተኮሩ ጥያቄዎች ናቸው። በተጨማሪ ግን እኛ የአንድ ፓርቲ ሰራዊት አይደለንም፣ ህዝቡም ቢሆን እንደ በፊቱ እየተቀበልን አይደለም፣ ለእነዚህ ጉዳዮች መልስ ስጡን በሚል ነው የተለያዩ አርሚዎች መንገድ እየዘጉ ጥያቄዎች እያቀረቡ ያሉት ሲሉ አስቀምጠዋል። አክለውም ይህ በግልጽ የሚታየው ነው። ከጀርባው ደግሞ የህወሓት ክፍልፋዮች እጅ አለበት የሚል አለ። ነገር ግን የሴራ ትንተና እንደ መሆኑ መጠን ብዙ ማረጋገጥ አልቻልንም ሲሉ ለአዲስ ማለዳ ተናግረዋል። ከዚህ ቀደም በትግራይ ተፈናቃዮች፣ መምህራን፣ የጤና ባለሙያዎችና ሌሎች የህብረተሰብ ክፍሎች ሰላማዊ ሰልፍ ከማድረጋቸው አኳያ ሰሞኑን እየተካሄዱ ያሉት ሰልፎች ለውጥ ሊያመጡ ይችላሉ ወይ ለሚለው ጥያቄ በሰጡት ምላሽ ከዚህ ቀደም የተካሄዱ ሰልፎች ሰላማዊ ሰዎች ያደረጓቸው እንደመሆኑ መጠን በኃይል በትነውታል በማለት ያለፈውን በማስታወስ ለምላሻቸው ዳራ ጠቅሰዋል። ይሁንና በተከታታይ ቀናት የሚስተዋሉትን የአደባባይ ሰልፎች የሚያካሄዱት እነርሱ ወይንም ህወሓት ከኛ ጋር ነው ብለው ያሰቡት ኃይል ነው ጥያቄ እያቀረበ ያለው ስለዚህም የሆነ ለውጥ አለው። ይህ ሰራዊትን ቢካለ እነዚህ ሰዎች በአጠቃላይ ወደ ግለሰብነት ይቀየራሉ ሲሉ ግምታቸውን እያስቀምጡና ምክንያታቸውን ያስከትላሉ። ምክንያቱም እንደ እርሳቸው ገለጻ ምንም ነገር አይኖርም፣ በእድሜም እየገፉ በመሆናቸው ስርዓቱን ማቆየት ይችላሉ ብለው እንደማያስቡ ተናግረዋል። ብቸኛውና የቀራቸው የመደበቂያ ያህል ስለሆነ ከዚህ ቀደም በትግራይ ከተካሄዱት ግሉህ ልዩነት አለው ብለዋል። ፖለቲካዊ አንድምታውን በተመለከተ ሲያስረዱ ደግሞ በማይመለከተን ጦርነት አንሳተፍም የሚለው ግፊት ከህዝቡም አሁን ደግሞ ወደ ሰራዊቱም እየመጣ መሆኑን ጠቁመዋል። ስለዚህ ይህ መቀጠል አለበት። ሰላሙ እንዲጸና ከሰሜንም ከደቡብም ወደ ጦርነት የሚገፉ ነገሮች ትግራይ የምትሸከመው አይደለም። ከዚህ አንጻር ሰላማዊ ሰልፎቹ የሚበረታቱ ናቸው ሲሉም ለተቃውሞ ሰልፉ ያላቸውን ድጋፍ ገልጸዋል። መፍትሄውን በተመለከተ አቅጣጫ ሲያስቀምጡ በፕሪቶሪያው ዘላቂ ግጭት ማቆም ስምምነት መሰረት ትግራይ ውስጥ ሁሉንም አካታች መንግስት እንዲመሰረት፣ የትግራይ ችግሮች ከአንድ ፖለቲካ ፓርቲ ፍላጎትና ህልውና አንጻር ብቻ ሳይሆን ሌሎች የፖለቲካ ኃይሎች በሙሉ የሚሳተፉበት ከሆነ የተናጥል ውሳኔዎች አይወሰኑም። ስለዚህ ህዝቡን ወደ ችግር የሚወስዱ ውሳኔ አይተላለፍም። በትግራይ ውስጥ ሁሉም ኃይሎች ወደ ጠረጴዛ መጥተው ሁሉንም አካታች መንግስት መመስረት ከተቻለ ችግሮች መፍታት ይቻላል የሚል እምነት እንዳላቸው አመልክተዋል። የትግራይ ዲሞክራሲያዊ ፓርቲ ከዴፓ ስራ አስፈጻሚ አባል ገብረ ጊዮርጊስ ግዳይ በበኩላቸው ሰላማዊ ሰልፉን የሚያካሄዱት ወጣቶች ከጦርነት በኋላ የተሻለ ህይወት ይኖራቸዋል የሚል ቃል ተገብቶላቸው ነበር። ነገር ግን ዛሬ ላይ ያቀርቶ ጥቂቶቹ ብቻ ተጠቃሚ ሲሆኑ፣ ቁጭትና ብሶት የወለደው ተቃውሞ ነው ብለዋል። አሁን እነዚህ ልጆች ብሶት አላቸው። ለምንድን ነው ታዲያ ሌላ ያሁሉ ከትምህርታችን፣ ከስራችን፣ ከሁሉ ነገር ተፈናቅለን ወደዚህ ገብተን እንግዲህ አሁን ምን አገኘን የሚል ብሶት አላቸው ሲሉ ማክለዋል። ገብረ ጊዮርጊስ ሲቀጥሉ መንግስት የራሱ የሆነ የተደራጀ አቅም ወይም ሌላ ገለልተኛ አካል አደራጅቶ በእነዚህ በኩል ከመንግስት ጋር እንዲገናኙ ካላደረገ በስተቀር አሁን እየጠየቁ ያሉት ትናንት አሳስተ ወደ ጦርነት ያስገቧቸውን ሽፍቶችን ነው በማለት የህወሓት አመራሮችን ተችተዋል። ጦርነቱ አልፎ ጥቂት ሰዎች የሚዘርፉበት የቡድን እንጂ የማህበረሰብ ስርዓት የለም ብለዋል። እናም ያሁሉ መስዋዕትነት የከፈናው ለምንድን ነው ሲሉ በመጠየቅ ላይ መሆናቸውን አመላክተዋል። በፕሪቶሪያው ስምምነት መሰረት ሁሉንም ያዋቀረ መንግስት መቋቋም ሲገባው ያ ሳይሆን ሲቀርና ጥቂቶቹ ብቻ የሚዘውሩት መሆኑን ብሶት አዋልዷል ሲሉ አቶ ጊዮርጊስ ሀሳባቸውን ገልጸዋል። ተቃውሞው ውጤት ማምጣቱን በተመለከተ ግን ከሰባት ሊቀመንበር አሉላ ኃይሉ የተለየ አስተያየት ነው ያላቸው። ይህ ሰልፍ መሪው ማን እንደሆነ አይታወቅም። ሁሉም በየፊናው እየተንቀሳቀሰ ነው ያለው ጫካ የገባ አለ፣ ከተማ ውስጥ ተቃውሞ የሚያሰማለ በማለት ንቅናቄ የሚመራው ባለመኖሩ ክፍፍሉ መብዛቱ ወደ እርስ በእርስ ግጭት እንዳያመራ ያሰጋል በማለት ስጋታቸውን ገልጸዋል። በመሆኑም የተደራጀ መሪ ወይም አላማ በሌለበት እንዲህ አይነት ሰልፍ ለውጥ ያመጣል የሚል እምነት በእኛ በኩል የለም ሲሉ ንቅናቄውን የማይደግፉት መሆናቸውን ግልጽ አድርገዋል። ይህ እንዲህ እንዳለ የትግራይ ክልል ጊዜ አስተዳደር የተቃውሞ ሰልፈኞቹ የሚያነሱትን ጥያቄዎች ለማስፈጸም አስጠንችዋለሁ ያለውን ጥናት ተግባራዊ እንዲሆን ውሳኔ ማሳልፉም ተሰምቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸኋላችሁ ብለን የመረጥንላችሁ እለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩም። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋገር ክስተቶችን እለት በለት ተከታትለን በትኩስ ይዘ እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሽድ በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን።